ከምር በጣም ነው የደበረኝ። ምሳል ምና ያልተመረጥኩት ነው በጣም ይቅርታ አልኩልኝ ጌታ። እንደዚህ ሰል ስለተሰማኝ ነው ስለደበረኝ ነው እንደዚህ አልኩት። በጣም ስለከፋኝ ነው። ፒታ ክሬቲቭ አዋርድ ላይ ምን እየተፈጠረ ብዙ ኖሚኒ መሆን የነበረባቸው ወጣቶች አልገቡም። ይህም ቪዲዮ እስኪ አንዴ አይተን እንመለስ። እነሱን ሰዎች መለየት ያለብንና ያ ሰው እናንተ ባከበራችሁ ትክክል አያከባችሁ ይችላል ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች፣ እንደምን አላችሁ? እንደምን ቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ለክርስቶስ ይብዛላችሁ። የተወዳችሁ ውድ ቤተሰቦቻችን፣ በድጋሚ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁኝ። እጅግ አነጋጋሪ የሆነ አንድ ቪዲዮ ወጥቷል። ከኋላ እንዳያችሁት እንግዲህ በጊዜው እንድህ እንዳልነበሩ፣ ዛሬ ግን እንደሚታወቀው ይሄም ቪዲዮ እያዩ በጣም ብዙ ሰዎች ሀሳብ እየሰጡበት ይገኛል። እና እኔ እውነት ላችኋለሁ በጣም የገረመ ቪዲዮ ነው። ማሳያቸው ይሆናል። በተጨማሪ እንግዲህ ያው ጃኒ ተከራ ታቋታለች ይመስላችሁ ብዬ አስባለሁ። በእውነት በጣም እጅግ የሚያሳዝን ነገር ስታደርግ አይተናል። መላ የኢትዮጵያ ሕዝብ በድጋሚ ያስቀይማለች። በእውነት የሆነ ደረጃ ላይ ስንደርስ ሰውን የበታች አድርገን ራሳችንን ከፍ ከፍ የምናደርገው ነገር ጥሩ አይደለም ብዬ አስባለሁ። ቢቻል መጽሐፍ ቅዱስ እንዲህ ይላል፣ ራሱን ዝቅዝቅ የሚያደርግ ከፍ ከፍ ይላል ነበር የሚለውና እንግዲህ ያው እኛ የመጣንበትን የድሮውን እየረሳን ታናናሾቻችንን የምናስቀይም ከሆነ ጥሩ አይደለም ብዬ አስባለሁ። ሰው ያነሳ ሰው ደግሞ ከጠላ ወደ ነበርክበት መመለስ አይቀርም ብዬ አስባለሁ። ቢቻል እያንዳንዱ እንቅስቃሴያችንን እንጠንቀቅበት ማለት እወዳለሁ። ምንድነው ጥፋቷ የሚለውን አሳያቸዋለሁ። እኛም ከዛ ቪዲዮ የምንማርበት ነገር ይኖራል ብዬ አስባለሁ። እንዲሁም ደግሞ ታዋቂዋ ቲክቶከር ዎንትያ በዛሬ ሁለት እንግዲህ እጅግ አዝናለች እያለቀሰች ስትናገር ተስተውላለች። ምንገጥሟት ነው የሚለውን አብረን እናያለን። የሁላችንም እንግዲህ የምናቃት በኢቤስ ቲቪ እንደሆነ ይታወቃል እና ከዛን ጊዜ ጀምሮ እንግዲህ በራሷ ቲክቶክ አካውንት ከፍታ ፌመስ እንደሆነች ይታወቃልና እያለቀሰች ተስተውላለች። ምንገጥሟት ነው የሚለውን ነገር እናያለን። የኢትዮጵያ ሕዝብ ይህም ቪዲዮ አድርሱልኝ ስትልም እየተማጽነች ትገኛለች። እውነት ላችኋለሁ እየተናገረች ያለው ንግግር እውነት በጣም እጅግ የሚያሳዝን ነገር ነው። ለማንኛውም አብረን የምናየው ይሆናል። በደንብ አድርጋችሁ ላይክ እያደረጋችሁ ጀምሩት። ይህን ቻናል ሰብስክራይብ ካላደረጋችሁ ማለትም ገና ዛሬ መጣችሁ ካላችሁ ሰብስክራይብ ያደረጋችሁ ቢሰብ እንትን ሆኑ እጋብዛችኋለሁ። በብዛት መንፈሳዊ ነገሮችን የምናስተላልፍበትና እንዲሁም ደግሞ አስተማሪ ነገሮች ቪዲዮስ ስናገኝ የምናስደምጥባቸው ቻናል ነው። ሰብስክራይብ ማድረግ ሰብስክራይብ አድርጉ ማለት እወዳለሁ። እስኪ ወደ ቪዲዮ ተከታተሉ። ይሄን ቪዲዮ እስኪ አንዴ አይተን እንመለስ ማለት

አንዳንድ ሰዎች አሉ። በጣም በጥልቅ ድህነት ውስጥ አድገው ኖረው በሁን አጋጣሚ ጊዜ አንስቷቸው ትልቅ ዝና ላይ ሲደርሱ ወይ የሆነ ሀብት ሲያገኙ ሰው ላይ ብጥስጥስጥስ የሚሉ እና ደግሞ እንደዚህ አይነት ሰዎች ምን አይነት ሰዎች መሰሏችሁ? ይሄ በቤተሰብ ውስጥ ትኩረት ተነፍገው ያደጉ ቶርች ሲደረጉ ሲናቁ ያደጉ ልጆች ወጥተው ለሰው የሚሰጡት ይሄንን ነው። ምክንያቱም ተሰጥቷቸው ያደጉት ይሄ ስለሆነ ማለት ነው። በተቃራኒው ደግሞ ይሄ በትልቅ በጥሩ ኑሮ ውስጥ ያደጉ በእንክብካቤ ፍቅር ተሰጥቷቸው ያደጉ ልጆች አይታችሁ ከሆነ በጣም ነው ሰው የሚወዱት፣ በጣም ነው ሰው የሚያከብሩት። እና ጃኒ ካንቺ የተረዳውት በእንደዚህ አይነት ህይወት ውስጥ አልፈሽ መውጣትሽን ነው የተረዳውት ማለት ነው። እነዚህ ልጆች እኮ ምናልባት ከአንቺ በብዙ ነገር እኮ የተሻሉ ሊሆኑ ይችላሉ። በእውቀት በኑሮም ቢሆን ከአንቺ የተሻሉ እኮ ሊሆኑ ይችላሉ። ሰውን ማንነቱን ሳታቂ በዚህ ልክ መናቅ ጥሩ አይደለም። ከዛ ሲቀጥል ደግሞ ከሰላምታሽ ጀምሮ ጥሩ ሰላምታ እንኳን አልሰጠሻቸውም። እንወድሻለን ሲሉሽ አመሰግናለሁ በቃ የሆነ ሀም ብሎነሽ፣ ምን አለበት በስነስርዓት ብታናገሪያቸው ሰላም ብትያቸው። እንደገና ደግሞ አንድ ጌ የምንጫወት እባክሽ ስትልሽ ችግር የለም አምስት ደቂቃ ተጫውተሽ ብትውጪ ካልቻሽ ደግሞ የሌላ ጊዜ እንጫወታለን ብለሽ ቸው ብለሻቸው ብትወጪ ነቅለሽ አስወጣሻቸው። ነቅለሽ ደግሞ ማስወጣትሽ ሳያስ መሳደብሽ አይደረግም፣ በእውነት አይደረግም። ነውር ወቂ። እሺ ጋይሶች እቺን የዲቃላ ልጅ ስሟት ምን እንደምትል ስሟት እስኪ። ማን ናቸው? ማን ናቸው? ጃኒ የእኔ ቆንጆ ደህና ነሽ?

ማንም ብለሽ ነው ራስሽ የምታስቢ አንቺ እኮ አሁን በዚህ ሰዓት እሺ አንድ ማለት ትልቅ ቲክቶከር ነሽ ሊባል ይችላል ግን በፊት ህይወትሽ አንድ የሆነች ባር አስተናጋጅ እና ሴተኛ አዳሪ ነበርሽ ምንድነው አሁን ላይ ማለት አበሻ እኮ እንደዚህ ከፍ እንዳደረገሽ ዝቅ ማድረግ የሚችል ህዝብ ነው ታውቂያለሽ አ እነዚህ ልጆች ምንም ያደረጉች ነገር የለም ማለት እንደሚያደንቁሽ ነው የነገሩሽ፣ እና እንደሚወዱሽ። ጀስት ደግሞ አንድ ጌም እንጫወታሉሽ። ምንድነው አሁን ስድቡን ምን መጣው? እሺ አልፈልግም መጣ ብሎ መውጣት አንድ ነገር ነው። ስድብን ግን ምን መጣው? ለምንድነው የምትሰድቢያቸው ነው? ግን ማነኝ ብለሽ ነው የምታስብ? የሆንሽ ጎዳና አደር ስታስጠላ በሚኪ? አንቺ እኮ እኔ እኮ ማርያም የሚያውቅሽ ሰው እንዳለ አታውቂም ነው ማለት። እናቀሻለን በደንብ፣ የምትታወቂ ሰው ሰው ነሽ። አሁን መፈመስሽን የሆነ መኪና ምናምን ነገር መያዝሽ ሆነ ትልቅ ቦታ መድረስሽን አይደለም ማየት ያለብሽ፣ የተነሳሽበትን ማወቅ አለብሽ። እንዴ እንተዋወቃለን እኮ አድማስ ምናምን ነገር አለ እንዴ። ምንድን ነው ይህን ያለ ማንም ብለሽ ነው የምታስብ ራስሽን? እንዴ እነዚህ ልጆች እኮ ጌሚ የተጫወቱ ነ ነገ ነገ አይደለም ላይ አንቺ ይህንን በተናገርሽበት ቅጽበት በሆነ ሰዓት አንቺ ያለሽበት ደረጃ ላይ ሊደርሱ የሚችሉ ልጆች ናቸው። አንቺ ይህን ተምረሽ ወር የሆነ ዕድሜ ልክሽን ለፍተሽ ያገኘሽው ነገር አይደለም ማለት እግዚአብሔር የሆነ ኦፖርቹኒቲን በቃ አመቻቸልሽ፣ እዛ ደረጃ ላይ ደረሽ። እነዚህ ልጆችም ነገ አንቺ ደረጃ ላይ ሊደርሱ ይችላሉ። ምን አሳደበሽ ነው ይኔ ጥያቄ አሁን። ለምንድ ነው መሰድቢያቸው? ሰድቦሽ ቢሆን ኦኬ። ምን አረጉሽና ነው መሰድቢያቸው እንዴ ምኗ ዲንገናት አግድ ማደግ ጎዳና ተዳዳሪ መሆን ይህ ነው። አይምሮሽ መቅዘኑ እና ከአንቺ የሚጠበቅ ነው። በነገራችን ላይ ያው ማለት ስለምንተዋወቅ ከአንቺ የሚጠበቅ ነገር ነው። ቪዲዮ ረዘም ብሏል። አድርሱላት። ለዚህ ገንገበት እቀጥልበታለሁ። ፓርትቱ ይኖረዋለሽ። እስኪ የሆነ ነገር ታርግና እናየዋለን። በይፋ ይቅርታ መጠየቅ አለብሽ። እነዚህ ልጆች ሲጀመር በጣም ደንቆሮ እንደሆነች ታስታውቃለች። አሁን አይደለም በፊት አልተማ ማንኛውም ቲክቶከር ባይዘጎይ ሀብታም ሆኖ የመጣ የለም። እንደዚህ ችግሩን እየፏከተ ቡን ቡን እያለበት ነው እዚህ መጥቶ፣ ፎሎሩ እንደዚህ ከበዛ በኋላ ጢባሩን የሚነፋብን እዚህ መጥቶ ማለት ነው ዳ ህዝብ ላይ እዚህ በማን መሰለሽ? እዚህ የደረስሽው በህዝቡ መሆኑን ረስተሽው ነው እንዴ? ማንም እዚህ ቲክቶከር እስኪ ሀብታም ሆኖ የመጣ ካለ አንድ ይንገረኝ እስኪ። ለዛ ነው ኢትዮጵያ ውስጥ ያሉ ቲክቶከሮች መሀይም ናቸው፣ ደደብ ናቸው፣ እውቀት የላቸውም። ሲጀመር ሁሉም አይደለም አሉ። በጣም እውቀት ያላቸው በጣም ብዙ ነገር ማስተማር የሚችሉ ቲክቶከሮች አሉ። የእነሱ ተከታይ ግን ትንሽ ነው። ሲጀመር ቢበዛ ከፍተኛ መቶ ሺ ወይ ሁለት መቶ ሺ ቢኖራቸው ነው። ይቺ ሁለት ሚሊዮን ጋጋት አላት። ሁለት ሚሊዮን እንደሱ አይነት ሰዎች አሉ። እሷን የሚከተሏት እነሱ ነው። ልቧን እንዲህ እንዲነባ ያደረጓት ማለት ነው። እውቀት ያስፈልጋል። ተከታይ ሲበዛ ማለት ነው የምታረጉት ይጠፋቸዋል፣ ባይ ዘ ወይ እውቀት ከሌለ። እውቀት ካለ ግን የምትሰሩትን እራሱ ታውቆታላችሁ። አሁን አሪፍ ላይቭ ላይ መጀመሪያ ላይ እኮ አሪፍ ፐርፎርም እያደረገች ነበረ። የሆነ ትንሽ ፎሎር ያለው ሰው ሲመጣ ሀይ ሰላም ነው ማለት ጀመረች። ጃንዬ ወድሻለው እኔ ቆንጆ እንጫወት ጌ ምናምናል አይ አሁን እኔ ልወጣ ነው አለችና ዘጋችው። ከዛ በኋላ ተሳደበች። እቺ የደንቆሮ ስብስብ ማለት ነው። አንቺ አሁን ምን ማን ምንድን ምኑ ናችሁ? ነው ግን የምር እኔ ግራ እየገባኝ ነው እንጂ በነገረች ላይ እግዚአብሔር፣ እኔ በጣም ነው የተናደድኩት። አሁን ይቅርታ መጠየቅ አለብሽ። ህዝቡን ይቅርታ ማለት አለብሽ። እነዛን ልጆች አመጥተሽ እንደገና አንቺ ላይቭ ላይ እነዛ ልጆች እንዲፈምሱ ማድረግ አለብ ከአዶኒ ጋር ነው የምት አዶኒም ይህንን ነገር ኃላፊነት መውሰድ መቻል አለበት። ከእሷ ጋር እየዋለ እንደዚህ አይነት ምን አይነት ስነ ምግባር ነው ያላት? እንዲ እንዲ። አሁን ግን እንደው ቲክቶክ ላይ ብዙ ፎሎወር መኖር ይህን ያክል ያንጠባረራል? የምር እንደው ትላልቅ ነገር የሰሩ ሰዎች እንደናንተ እኮ እንደዚህ አይሆኑም። እግዚአብሔርን የሀገር ባለውለታዎች ትላልቅ መጽሐፍ የጻፉ ሰዎች ትላልቅ ዘፈን የሰሩ እንደናንተ አይሆንም። በተለይ እውቀት የሌላቸው ሚጢጥዬ ልጆች ማለት ነው። አሁን የመጣችሁ ተማሩ። ባይዘባይ መማር ለዚህ ነው የሚጠቅመው። የምር እንድታገናዝቢ ይሆናል። ነገ አንቺ ምን እንደሚገጥምሽ አታቂም። እነዚህ ልጆች ነገ ሊፈምሱ ይችላሉ። ለህዝቡ ክብር ቢኖራችሁ ጥሩ ነው። ህዝቡ ነው ህዝብ አንድ ከጠላ ትወልቃለ። በቃ አረናትሽንና አንቺ ደነዝ በተለይ ጥሩ ሰላም ስትልሽ እንኳን ሆይ ይሄ የሚወዷችሁን ህዝቡ አክብሩ። እኔ ጃኒ ወላ ሶስት ቪዲዮ ዘልችልሻለሁ በመልካም ነገር እውነቴን ነው ማየት ትቻለሽ። ወደታች ግን መነገር ስላለብሽ ልነግርሽ ነው የመጣሁት። ይህን ህዝብ አክብሩት። ያከበራችሁ ህዝብ ነው። ያነሳችሁ ህዝብ ነው። ሰብስክራይብ፣ ፎሎ አርጉ። ትናንት አንዱ ድንጋይ ይዞ እንዲያናቱ ላይ ሲለምን የነበረ ልጅ እናታችሁ እንዲትሁን ብሎ ሲሳደብ ነበር። እንዲሁም መንሱር አምባሳደር የሰጠው ልጅም ቲክቶክሎች ምንድን ነው ተይዞ የሚወድቅ ሞባይል ላይ እኮ ነው ፎሎሽ ያለው። ምንድን ነው የእዚህ ና እልያት ይልቀቁኝ። ዛሬ አዛፊት ነገር እኮ ነገ ይጠፋል። ወገን ሰውን አክብሩ፣ ህዝብን አክብሩ። ይሄ ህዝብ ሊከበር ይገባል። አክብሯችሁ እኮ ነው ስትታሰሩ፣ የሆነ ነገር ስትሆን እኮ እኛ ነን፣ ይሄ ድምፅ ሆነን አተራምሰን። እውነቴን ነው። ይሄ ህዝብ መውደድ እንደሚችል መጥላት ይችላል። ተከበሩ ምናምን እሮብ አክብሩት። ይሄን ህዝብ ልታከብሩ ይገባል። ኦኬ ጋይስ እንደሰማችሁት ነው እንግዲህ ጃኒ ይህን ንግግር በመናገሯ እንደዚህ ያለ ትችት እያስተናገደች ትገኛለች። እውነት ላችኋለሁ፣ ትንሽ የሚያስቀይም ንግግር ነው እየተናገረች ያለችው። ብታቅኖሮ ይህ ማህበረሰብ ነበር እዚህ ጋር እንድ ደርስ ያደረሳትና ማክበር አለባት ብዬ አስባለሁ። ከዚህ ቀደም የሆነ ሰሰራች ቅጣት ተቀጣ ወጣች። ዛሬ ደግሞ እንደዚህ ያለ ነገር እያደረገች ነው ያለችው። ቢቻል እንደዚህ ያለ ኢንፍሉዌንሰር ያለን ሰዎች እያንዳንድ የምናገረው ንግግር በጥንቃቄ ቢሞላበት ብዬ አስባለሁ። እውነት ላቸዋለ ከጃን የማይጠበቅ ነገር ነው እያየን ያለ ነው። በጣም የሚያሳዝን ነገር ነው። ለማንኛውም እስኪ ወደ ዋንትያ በጣም እጅግ እያለቀሰች ምትገኘው ምንድ ነው የገጠማት የሚል እስኪ አይተን እንመለስ። እንደዚህ በጣም ደብሮኝ የመጣሁት ለቲክታክ አዋርድ ነው፣ እና ለእነሱ ነው ይህ መልክት እንድታደርሱልኝ እንፈልገው። ከምር በጣም ነው የደበረኝ። ይህን ሁሉ አመት ለየለፋዎትን ነገር ሁሉ ነው ማለት ለራሴ ጥያቄ እየሆነብኝ ነበር በጣም ጥያቄ እየሆነብኝ ነበር፣ እና ምነግራችሁ ነገር ማካፍላችሁ ነገር አለ። አሁን ከምር በጣም ነው የደበረኝ። ዛሬ ያው፣ ለምንድን ነው እንደዚህ መጣሁት እና እንደዚህ መናገር የፈለጉት? አንደኛ ያው ቲክታክ አዋርድ የሚፈልገውን ነገር በሙሉ አሟልቻ አለው። ማለቴ በበዓል ቢሆን የሁሉንም በዓል አስታወቂ ያለው ሰርች አለው። የኦሮሞ በዓል የሚያምሩ የሁሉም የትግራይ የሁሉንም በዓል ላይ ሰርች አለው ተሳትፊ ያለው። ሙቪም ከሆነ አጭራጭር ሙቪ ሰርች አለው። ምንም ነገር ቢሆን ያው ሰርች አለው አሟልቻ አለው። ደግሞ እንዳሞላውትና እንደሰራውት ደግሞ እኔ አምናለው እና ጎበዝ ልጅ መሆኔም፣ እኔ በራሴ ተማመናለሁ እግዚአብሔር ይመስገን። ግን በእድሜ ደረጃም ቢሆን አስራ ስምንት ዓመት ሞልቶኛል። የእውነት ነው የምላችሁ፣ በጣም ተሰምቶኛል፣ ደብሮኝ ነው የመጣሁት እና ማለት እኔም ከማንም እኩል መሆን እፈልጋለሁ። እዚህ ጋ ነው ለዛ ነው እንደዚህ የምለፋውም የምሰራውም ማለት ነው። አጭር ሙቪ ብትሉ ረዥም ሙቪ ብትሉ ሰርቻለሁ። ምንም የሚያሳይ ነገር የለም። ባሎቹንም እንዳለ አስተዋውቅ ያለው ለሕዝቡ አይደለም። ይሄን የምናገረው ለቲክታክ አዋጅ ነው። ለምን እዛ ውስጥ ራሱ እንዳላስገብኝ አይዶን አላውቅም። ግን ምክንያቱም ምንድን ነው ነው የልጅ እናት ስለሆንኩ ነው። ማለት በዚህ እድሜ ወልጄ የልጅ እናት ስለሆንኩ ልጅ ታቅፌ ስለተቀመጥኩ ነው ያልተመረጥኩት ነው በጣም ይቅርታ አልኩልኝ፣ ጌታ እንደዚህ ማለት ፈልጌ ሳይሆን ስለተሰማኝና ስለደበረ ነው እንደዚህ ያልኩት፣ በጣም ስለከፋኝ ነው። ብቻ የልጅ እናት እኮ እኔ ብቻ አይደለሁም። ሁሉም ሰው ይወልዳል፣ ሴት የተባለ ሰው ይወልዳል። አይደለም እዚህ ጋ የልጅ እናት ስለሆንኩ ብቻ ነው ያልተመረጥኩት ወይስ ምንድን ነው? ሁላችሁም ገብታችሁ ቪዲዮዎች ኒት ግን በጣም አመሰግናለሁ። በጣም ያዘንኩ። ኦኬ ጋይስ፣ እንግዲህ እንደሰማችኋት ነው ዋንትያ፣ ያ እንግዲህ እንደዚህ ያለ አቤቱታ እያቀረበች ነው ያለችው ለቲክቶክ አዋርድ። እንግዲህ ያው በዘንድሮ ቲክቶክ አዋርድ ላይ በጣም ብዙ ቲክቶከሮች፣ የሚጠበቁ ቲክቶከሮች አለ መግባታቸው ይታወቃል። ነገር ግን ከዋንትያ አቤቱታ ውስጥ ትንሽ ያሳዘነኝ ነገር በልጇ እዚህ ጋር ስትመጣ እውነት አዝኛለሁ። ምንም ቢሆን ማንም ሰው ለዚህ ስኬት በጣም ብዙ ሰው ይለፋል። ይህን ስኬት ራሱ የማያገኘው ሰው አለና የልጅናት መሆን ምንድን ነው ምክንያቱ? እንደውም ደስ ይልሽ ይገባል፣ እንጂ የልጅናት ስለሆንሽ ልታዝና ይገባም ብዬ አስባለሁ። እና በልጅሽ እንደዚህ ያለ መልእክት ባስተላለፊ መልካም ነው ብዬ አስባለሁ። ለማንኛውም ይህን ይመስላል ማለት ነው። የዋንትያ አብይዝቷ አድርስ ላይ እያለች ነው የምትገኘው ማለት ነው። ሚታ ክሬቲቭ አዋርድ ላይ ምን እየተፈጠረ ብዙ ኖሚኒ መሆን የነበረባቸው ወጣቶች አልገቡም። በዚህም ኮምፕሌን እያቀረቡ ይገኛሉ። ለምሳሌ ከማቆል ጀምርላችሁ፣ ብሩክ ቢኬ ቤስት ኢንፎርማቲቭ ኮንተንት አምናጩ ነበረ፣ ዘንድሮ አልገባም ነበር። ታዲያ ኮምፕሌን ካቀረበ በኋላ ድጋሜ እጩ አድገው አፕዴት አድገው አስገብቶታል። ከዛም ባሻገር የምናቀው ብሩክ ዚቲ በየትኛውም ዘርፍ ላይ አልተካተተም። ጅጋ አስተማሪ ቪዲዮዎችን የሚሰራ ከሚሊዮን በላይ ተከታይ ያለው እዛውም ልክ ሕዝብ የመረጠው ቢሆንም ነገር ግን አልገባም። እንደዛውም ደግሞ ኮሚቴ ላይ መግባት የነበረባቸው ያልገቡ ብዙ ሰዎች አሉ። በየፊልዱ ያልገቡ ብዙ ሰዎች አሉ። ለእናንተ መጽሐፍ ትችላላችሁ። እዚህ ጋር መግባት የነበረበት ግን ያልገባ ብዙ ወጣቶችን በዚህ ጉዳይ ላይ ላይ ኮምፕሌንስ ሲያደርጉም ተመልክተናል። ቪዲዮም የሰሩ አሉ። እናንተስ እንዴት ነው የምትመለከቱት? ለምሳሌ በእኔ ብንመጣላችሁ ስታር ዋይዳ ወርድ የአመቱ ምርጥ ሶሻል ሚዲያን ለበጎ ነገር የተጠቀመ ተሸላሚ ነበሩ። እግዚአብሔር ይመስገን እኔ ያገኘሁት ይበቃኛል። ነገር ግን ብዙ ሰዎች መግባት ያለባቸው ያላቸው ቦታ ላይ አልገቡም። አፕዴት እየተደረገ ነው። የመግባት የሌለባቸው ካታጎሪ ውስጥም እየገቡ ነው። ቅሬታ ያቀረቡ ደግሞ እየገቡ ነው ያሉት። ይህ ነገር በህዝብ ድምፅ ወይስ በህዝብ ፍላጎት፣ አልያስ በዳኞቹ ውሳኔ እና በዳኞቹ መርጣ፣ አልያስ ኮምፕሌን ያቀረበውን ላይ መግባት አለበት። እየገባን አይደለም ቀስ ብሎ ዛሬ ጠዋት ላይ ቦት ማድረጋው ጋር ሲገሙት እነዚያ አይነት ምልክት ያሳያቸዋል። አብዴት እያደረጉት ይመስለኛል። አይ ነው ይህ ነገር ትራንስፓረንት መሆን አለበት፣ ግልጽ መሆን አለበት። ምክንያቱም ብዙ የለፉ ብዙ የሰሩ ወጣቶችን ወደኋላ የሚያስቀር ነው የነሱንም ልፋት የማይከፍል ስለሆነ በተጠና መልኩ ቢደረግ መልካም ነው ባይ። ምናልባትም እናንተም ታገኙት ጥቅም ሊኖር ይችላል። ነገር ግን ወጣቱን ወደኋላ መያዝ ነው የሚያዝ ክሬቲቭ የሆኑ ወጣቶችን አቀጨጨ ያህል ነውና ትክክል ያለው ነገር ሁሉ ትክክል አይደል። መጀመሪያውኑ በጥራት ማድረግ ነው። ከዛ ውጪ ደግሞ ኮምፕሌን በቀረብበት ጊዜ ሁሉ ኮምፕሌን ያቀረበ ማስገባትም ትክክል ነው ብያ ላስብ። በመጀመሪያም ኖሚኔት የተደረጉትንም በስነ ስርዓት ማስገባት የሚጠበቅባችሁ ነው። ምክንያቱም እኛ የምናውቃቸው ክሬቲቭ ሰዎች በየፊልዱ አልገቡም፣ እየገቡም አይደለም። ፐርሰናል ችግር ካለባችሁ ፐርሰናል ችግራችሁን እዛው መፍታት እንዳለባችሁ መናገር ወዳለሁ። ይህን ነገር ላዘጋጀችሁ አድርሱልኝ። ከዛ ባሻገር ያመጡ ምርጥ ቲክቶከር ላይ አዶና ዩቲናስ ከሁለት አንዱ ይገባዋል ብዬ አስባለሁ። እኔ ባለሁበት ቤስት ኢንፎርማቲቭ ኮንተንት ሁሴና ብሩክ አሁንም የጎቱ መስመር እየመሩት ነው ያሉት። እኔ ራሴ መርጫለሁ። እናንተ መምረጣችሁ እንዳረሱ የለፋ የሰራ ሁሌም ቀዳሚ ሆኖ እንደሚሸለም አምናለሁ። እኔ ራሴ በቅቶኛል። እግዚአብሔር ይመስገን፣ ስራዬ ከፍሎኛል። ስታርዋይድ አዋርድ ተሸላሚ ነበሩት። ለዚህም ደግሞ የሚኖሩ ቤተሰቦቼ የተመሳሳይ ኮንተንት ስታር ዋይድ አዋርድ ላይ ምንም ሳልጨምር ሳልቀነስ አሸናፊ ነኝ። እዚህ ላይ አሸናፊ ሆንኩኝ አልሆንኩኝ ዳዝም ማተር፣ ምክንያቱም የዋጋዬ ተከፍሎኛልና ነው። ብቻ ለወጣቶቹ ብዙ ኖሚኒ ተደርገው ላልገቡት እባካቹ በደምብ አስቡበት። እናንተ መግባት አለባቸው የምትሉትን ኮመንት ላይ ማስቀመታችሁ እንዳትረሱ። ሰናይ ቀን ተመኘው። ቲክቶክ ክሬቲቭ አዋርድ ለሁለተኛ ጊዜ እጩ ሳንሆን ዘለውናል። ታዲያ በሰው ድግስ ስለምን አልተጠራውም ብዬ ኮምፕሌን ወይ ደግሞ ቅሬታ ማቅረብ አልፈልግም። ነገር ግን ከአሁኑ በኋላ ቲክቶክ ክሬቲቭ አዋርድ በሚያዘጋጀው ማንኛውም ውድድር ላይ መታጨትም ሆነ መወዳደር እንደማልፈልግ ከወዲሁ ላሳውቃችሁ እወዳለሁ። ምክንያቱም ጉዳዩ ፐርሰናል ስለመሰለኝ ነው። ፐርሰናል ያልኩበትን ምክንያት አስፈላጊ ከሆነ በቀጣይ ቪዲዮ የማብራራላችሁ የማሳውቃችሁ ነው የሚሆነው። በዚህ አጋጣሚ አዘጋጆቹ ብዙ ቲክቶከሮች እናንተ ላይ ቪዲዮ እየሰሩባችሁ ነው። ስለዚህ በቀናነት ወስዳችሁ ከካታጎሪ አደረጃጀት ጀምሮ ብዙ ነገራችሁ እንድታስተካክሉ ላሳስባችሁ፣ ላሳውቃችሁ እወዳለሁ። በዚህ ውድድር ላይ ለታጫችሁ፣ እንዲሁም ለምታሸንፉ ከወዲሁ እንኳን ደስ ላችሁ እፈልጋለሁ። እናንተ የእኔ ቤተሰቦች ደግሞ ከልቤ አመሰግናችኋለሁ፣ እወዳችኋለሁ። ብሩግዚቲ ነኝ። ቸርቆዩልኝ እንደምታዩት እንግዲህ የዘንድሮው ቲክ ተካወር ድግድ እንደዚህ ያለ ትችት ገጥሞታል ማለት ነው። አሁን ግን ወስዳችሁ ወደ መጨረሻው ቪዲዮ እንሄዳለን። እጅግ መነጋገሪያ የሆነ አንድ ቪዲዮ አለ የቆየ ይመስለኛል። ነገር ግን በአሁኑ ሰዓት በጣም ብዙዎች እየተነጋገሩበት ነው የሚገኘው። ነ ትላቸዋል። እስኪ ቪዲዮ

ጋይስ ቪዲዮ እንግዲህ እጅግ አነጋጋሪ ሆኗል ማለት ነው። ያው እንደሚታወቀው አምናና ዘንድሮ እንግዲህ ሁላችሁም እንደምታውቁት ነውና ብቻ እንግዲህ በጣም የሚያሳዝን ነገር ነው። ያ ፍቅር ጠፍቶ ዛሬ እንደዚህ ያለ ነገር እያየን እየሰማን ያለ ነው እና ብዙዎችን ይህ ቪዲዮ አስገርሟቸዋል፣ አስደንቋቸዋል። ብቻ የምንፋቅርበትን ዘመን እግዚአብሔር አቅርብልን ነው የሚባለው። ምን ይባላል ታ